ግብፅ ከትናንት እስከ ዛሬ የኢትዮጵያን ሰላም ለማደፍረስ አንድነቷን ለመከፋፈልና መንግስታዊ ስርዓቷን ለማፍረስ የጥፋት እጆቿን እየዘረጋች ሲሆን ዋነኛ ዓላማው የነበረውም ኢትዮጵያን በመከፋፈልና መንግስት አቅም እንዳይኖረው በማድረግ የአባይን ወንዝ ከምንጩ መቆጣጠር ህልሟ ነበር። ብሎም የሀገርን አንድነት በመከፋፈልና መንግስታዊ ስርዓትን ለማፍረስ የጥፋት እጆቿ ረጅም እንደሆነ ታሪክ ይመሰክራል። የትላንቱ ሳይበቃ ዛሬ ሴራዋን በተራራቀ መንገድ ቀጥላለች። ኢትዮጵያ በራሷ ገንዘብ በራሷ ልጆች ስራውን መስራት ስትጀምር፣ ደግሞ ይህን መቀጠል ስለማትችል የሳይኮሎጂ ጫና ለማሳደር፣ የሚዲያ ጫና ለማሳደር ይህ በ2010 ጀምሮ የነበረ ሂደት ነው። ከሰሞኑ ግብፅ በአዲስ ትርክት ተከስታለች። ከዚህ ቀደም ከምናውቃቸው ትርክቶች በመሰረታዊነት ተመሳሳይ ቢሆንም በአንዳንድ ጉዳዮች አዲስ ነው። ይሄ የናሬቲቭ ለውጥ እንደ ለማድረግ እንደሞከረች ያሳያል። የግብፅ ሴራ የቅርብ ጊዜ አይደለም የሚሉት የሕግ ባለሙያዎች ኢትዮጵያ ሰላም ውላ ሰላም እንድታድር በፍጹም አትፈልግም ነው ያሉት። ቀደም ባለው ዘመን ኢትዮጵያ እንድትከፋፈል በመሻትም ኤርትራን እንደ መሳሪያ ትጠቀምም ነበር። ሁል ጊዜ የኢትዮጵያ እድገት በግብጾች በተለይ በአገሪቱ መሪዎች ዘንድ በሰሜን አፍሪካ እና በምስራቅ አፍሪካ እንዲሁም በመካከለኛው ምስራቅ የበላይነት አለኝ የበላ ራሷን ስለምታስቀምጥ ያንን የተወሰደባት ስለሚያስመስል ሁሉ ጊዜ ግብፅ ለኢትዮጵያ እድገት ሳይሆን ለኢትዮጵያ ውድቀት ኢትዮጵያን ለመበታተንና ከቻሉ የኢትዮጵያን ሉዓላዊ ግዛት ሀገር የሚለውን ስም ለማጥፋት የማይቆፍሩት ድንጋይ አልነበረም። ኤርትራ ደግሞ የግብጽ መሳሪያ ሆና የቀጠለችበት ነው። ግብጽ በተለያየ ጊዜ አሸናፊ ያደርገኛል ብላ የምታስበውን ትርክት መንዛት አላቆመችም። ዛሬም የምታስተጋባው ትርክት ከእውነት የራቀ መሆኑን ያነሳሉ የህግ ባለሙያዎቹ። አደጋ ውስጥ ነን፣ ተጎዳን፣ አለቅን የሚል ወይም ልናልቅ ነው የሚል ኢትዮጵያ ግድቡን ሚስማኔጅ በማድረጓ አደጋ ውስጥ ነን የሚል ትርክት አንታለች። ለምን ወደዚህ መጣች ብለን ካየነው ቀላል ነው። ምክንያቱም ምንድነው ወደዚህ የምትመጣው ወደ ኢሞሽናል ማኔጅመንት ናሬቲቭ የምትመጣው በ1929፣ 1959 ኢትዮጵያን ዜሮ ተጠቃሚ የሚያደርግ ውሎችን መሰረተ የምታደርገው ክርክር ግድቡ ከተገነባ በኋላ ዋጋ የለውም። እሱ አለቀ። ከዛ የቴክኒክ ክርክር፣ ውሃው ሙሌቱ በጣም ችግር ይፈጥርብኛል፣ እዚህ አደጋ ውስጥ እገባለሁ እያለች ታወራ ነበር። ኢትዮጵያ ምንም አይነት ጉልህ ጉዳት ሳታደርስ ግድቡን በውሃ እንዲሞላ አድርጋለች። ኢትዮጵያ የአባይ ወንዝን በፍትሐዊነት ተጠቅመን በጋራ እንደግ በማለቷም ግብፅ ቋሚ ጠላት ብላ ሰይማታለች። የኢትዮጵያ ጎረቤት የተባሉ አገሮችን አካባቢ በመዞር በዲፕሎማሲ ኢትዮጵያ የምትከተለው አብሮ የማደግን ለጎረቤት አገሮችን የምትሰጠውን ቅድሚያ በማጠልሸት በመደለያ ለማ ለመቀማትና ወደ ከኢትዮጵያ ጋር ሰላማዊ ግንኙነት እንዳይኖራቸው ለማድረግ እያደረገችው ያለውን ጥረት እየተከታተልን ነው። ይሄ አልተሳካላትም ኢትዮጵያ ከቀጠናው ሀገራት ጋር አንድነቷን አጠናክራ መቀጠሏን ያልወደደችው ግብጽ ቀጠናውን ለማተራመስ የተሳሳተ ሳቤዛ እየተንቀሳቀሰች መሆኑንም ያነሳሉ የምትነዛው ትርክት የተለመደ የማደናገሪያ ስልቷ የመጨረሻ አማራጯ መሆኑንም አንስተዋል የናሬቲቭ አካሄድ ስለሆነ ለእኔ አይገርመኝም የሚጠበቅም ነው ለምን ይህን ታደርጋለች ካሰብን ደግሞ በቀጣይ ኢትዮጵያ በተፋሰሱ ላይ ሌሎች ያሰበቻቸው የልማት ስራዎች አሉ ሌሎች የእድገት ስራዎች አሉ እነሱን ለማስቀረት አንደኛ፣ ሁለተኛ ደግሞ በሀገር ውስጥ ባለ ዶሜስቲክ ባለ የፖለቲካል አክሴፕታንስ ጋር የታጣ ነገር በኢትዮጵያ ኤክስፔንስ ለመሸፈን የሚደረግ ርብርብ እንደሆነ ታውቃለህ። ከዛ አንጻር ነው የማየው። ኢትዮጵያ በቀጥታ ይሄንን የግብፅንም ይሁን የኤርትራንም ይሁን የሌሎች አካባቢዎችን ሴራዎች በበላይነት እያሸነፈች የመጣች ሀገር ነች። በጥንታዊ ዘመን ከፈርዖኖቹ ግዛት ጀምሮ እስከ ዘመናዊ ግብፅ ድረስ የኢትዮጵያ ሀያልነትና ነጻነት ለግብፅ ፈተና እንደነበር ታሪኮች ያሳያሉ። ይህ ጠላትነት በዘመናት ሂደት በተለያዩ መልኮች ተገልጧል።